ተጽዕኖ ያሳድርብን፣ ያሳድራል። ፊት መግለጽ ተጽዕኖ ያሳድርብን፣ ያሳድራል። ሳይፉዬ አሁን ስራ ቦታ እራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሳይፉዬ፣ ማንም ሰው ማንም ሰው ሳይፉ፣ አንተ እንኳን መጠ ይህንን ሰው እርዳለኝ ብትለኝ አላደርገው። ለምን ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደ እኔ የሚልኩት። ገባክ? አሁን ሰው መጡ እርዳኝ ብሎ ሲመጣ የሆነ አስቦት፣ አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮዎች፣ ድንገት የሆነን ሰው አገኛለሁ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁት እና ከወዳጅም ከእናቴ ጋር አስተጣልቻለሁ በዚህ ጉዳይ ሰው እንደዚህ አግዝልኝ ምናምን ቆይ የሰዎቹን አካውንት ለምን አትሰጥም? አንተ ከማ ለምን አትወጣው? የትኛው ሰዎች ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል።